ጽናት ድራማ እንግዲህ ክፍል ሰባ አንድ ዛሬ ተለቋል ማለት ነው። ሁላችሁም እንዳያችሁት ከአሁን በፊት እንግዲህ ኪራ ራሱን ለማጥፋት ተስፋ ቆርጦ እንግዲህ በመጠጥ ራሱን እየደበቀ ነበር። ዛሬ ግን ወደ ራሱ ተመልሶ ደስ የሚል ምሽት ከጺጋ እያሳለፉ ነበር። የቅዱስ ማንነት ነ ጽናትን ና ነ ምሩን ቢያሳስባቸውም ነገር ግን እስካሁን ባለው ደረጃ እስካሁን ድረስ ቅዱሴ ሌላ ማንነት እንደሌለው ለኪራ ብሎ እንደቀረበው ኪራ ራሱን ሊያጠፋ ተስፋ በቆረጠበት አጋጣሚ ከሱ ጋር ከጎኑ እንደሆነ፣ አሁን ግን ወደ ራሱ እንዲመለስ እያገዘው እንደሆነ እነሱም ከጎኑ ሊሆኑ እንደሚችሉ እንደሚፈልግ እያስረዳቸው ነበር። ለንናሆም አሁንም ቢሆን ጽናት በመጥፋይን እያየች ነው ያለችው። ምሩን ብትሆን እየተጠራጠሩት ነው። ናሆም ግን ያው ወንድ ልጅ የዋህ ስለሆነ እንግዲህ ያው ማንነቱ በትክክል ገብቶታል፣ አስረድቶታል ማንነት እንደሌለው ተረድቷል ማለት ነው። ሰኒና ክብሮም አሁንም ቢሆን ጭቅጭቃቸው እንደቀጠለ ነው። ክብሮም ጠጋጠጋ እያለ ነው፣ ሊረዳት እየሞከረ ነው። ውስጥሽ ሌላ ማንነት ነው ፈልገሽና ወደሽ አይደለም። ለሰው ልጅ ለምንድ ነው ጥላቻ ያለሽ? ለምን ከኔ ተቃራኒ መሆን ትፈልጊያለሽ? አንቺን መቅረብ ስለፈለግኩ ነው እያላት ነበረ። እሷ ግን ኋላ ኋላ ለምን ይከተለኛል ሳይ በጣም እናደዳለው። በጣም ደሜ ይፈላል። ሰዎችን ማመን አልፈልግም። ማንንም አላምንም። የወለደች እናት ብትመጣ ራሱ አላምናትም እያለችው ነበረ ክብሮምን። አሁንም ቢሆን ክብሮም ከጎኗ መራቅን አልመረጠም። እንግዲህ እያሻሸ እየደባበሰ እያባበለ ቢያናግራት ምፋ፣ ግን ፊቷ ሊፈታለት አይችልም። ፊቷን ቋጥረዋለች። ሰኒ ሌላ ሰው ሆናለች ማለት ነው። ይሄ ነገር ፍቅር ሳይሆን አይቀር ማለት ነው። መጨረሻ ላይም እንግዲህ ክብሮም ልቧን ሳይወስደው አይቀርም ማለት ነው። አለቃደ የአፓርት ግን እንደኔ አለቃ ቦርጮ አላለችም ወይ? ሳኒ አንቺ የተመታሽ፣ አለቃ ቦርጮ ብላ እንግዲህ ግላግለዋለች ማለት ነው። አለቃዋን እንግዲህ ሳኒ ከስራ ትባረር ይሁን ወይስ ምን ሆኔ? የክብሩን ፍቅር ሳይሆን አይቀርም አለቃ ቦርጮ ብላው ሰኒ የኔ እብድ ማለት ነው። እና የአፓርት እንደኔ ያሳቃችሁ ካለ ሄዳችሁ ማየት ትችላላችሁ። መጨረሻ ፓርት ሰኒ እብድ እብድ እኮ ናት። እና ተባረር ይሆን ወይስ ምን ትሆን ይሆን እንግዲህ። አለቃዋ ስልኩን ጆሮ ምን ቦ እናሆ ምን እያለመች ነው መሰል። እንግዲህ አለቃዋ ደውሎ ሲያናግራት እረፍትሽ አልቋል ወደ ስራ ተመለሽ ስትባል ሰኒ ዛሬ እንደ ሰኒ ያሳቀኝ ሰው የለም። በነገራችን ላይ እንዴት ናችሁ? የኔ ማረች የኔ ወዶች ሰላማችሁ ብዛሊ ለዚ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሳብስክራይብ አድገው ሀሳብ አስተያየት ካላችሁ ኮሜንት ላይ ማስቀመጣችሁን እንዳትረሱ ማለት ነው። የኔ ወደች እንግዲህ ዛሬ ጽናት ድራማ በክፍል ሰባ የተለቀቀው እና ክፍል ሰባ አንድ ምን ይፈጠራል የሚለውን ግምታችን እናስቀምጣለን። በክፍል ሰባ እንግዲህ ስልሳ ዘጠኝ ላይ ሰኒ ና ክብሮም ጭቅጭቃቸው እንደቀጠለ ነበር ጽናትና

ተራርቀው ነበር። እንደ ድሮ ፍቅራቸው ሊሆን አልቻለም። በቃ ሁሌ ሀዘን ነው ማዘን መተከዝ። ኪራ ሌላ ሰው ሆኖባቸው ነበር። ተስፋ ቆርጧል። ቤት ቶሎ አይገባም። እየሰከረ ነበር የሚገባ ምናምን። በቃ ብዙ ነገሮች ሊፈጠሩ ይችላሉ ብለን ገምተን ነበር። እንደገና ደግሞ ቅዱስ ሌላ ማንነት አለው። ኪራ ሊያግዘውና ሊደግፈው አይደለም፣ ለኪራ ብሎ አይደለም የቀረበው። የሆነ ሌላ የተደበቀ ማንነት አለው። የሆነ ተልዕኮ ኑሮት ነው። ሌላ ሰው ልኮት ነው። በፊት ከነበሩ ሴቶች መካከል አንዷ ልከው ነው እያለን ግምታችን ጌታችን እየሰጠን ነበር። ነገር ግን እስካሁን ባለው ድረስ ቅዱስ ሌላ ማንነት እንደሌለው ለኪራ እያሰበ ለኪራ አስቦ እንደሆነ እየመጣ ያስታውቃል። እንግዲህ መጨረሻ ላይ ጽናትና ኪራን ሲያያቸው በጣም ነበር የተደሰተ። በጣም ደስ ብሎታል። ተመስገን እያለ ፈጣሪውን ጭራሽ እያመሰገነ ነበረ፣ ከእንደዚ አይነት ህይወት ኪራን ስላወጣሁት ፈጣሪ ሆይ ተመስገን፣ ቢያንስ ለአንድ ሰው ህይወት መትረፍ ምክንያት ሁኛለው፣ እያለ ነበር። ሰው ቅዱስ ሌላ ተልእኮ እንዳለው እንግዲህ በዛሬው ድራማ ተከታትለናል ማለት ነው። ቀጣይ ደግሞ ምን ይፈጠራል የሚለውን እናያለን። እስካሁን ድረስ እንግዲህ ቅዱስና ሰኒ አልተገናኙም፣ አይን ላይን ታይተው አያውቁም። ስለዚህ አሁን ቀጣይ ድራማው የሚሆነው ቅዱስና ሰኒ ሲገናኙ፣ ክብሮምና ቅዱስ ሌላ ጦርነት ይጀምራሉ ብዬ ነው የማስበው ምክንያቱም ቅዱስም ተስፋ ቆርጧል ጓደኛ የለውም ጓደኛ ይፈልጋል እንትናም እንደዛው ስለዚህ ከክብሮም ጋር ሌላ ጦርነት ሊጀምሩ ይችላሉ በማን በሰኒ ምክንያት ሰኒ ለክብሮም እንግዲህ ፊቷን እየፈታችለት አይደለም ፊቷን ቋጥራበታለች በጣም እንደምጠለው እንደሚያስጠላት እየነገረችው ነው። ማየት ማትፈልግ ሲገናኙ በጣም ነው የሚከራከሩት። ምንም ነገር አይግባቡም። በተለይ ኮሰረት የሚለው ቃል በጣም ያናድዳታል ማለት ነው። እሱም እሷን ለማሸማቀቅ ሲል ለማናደር ሲፈልግ ኮሰረት እያለ እንግዲህ እያቃጠላት ነው ማለት ነው። ሰኒ ከዛ ጨዋታዋ ተቀይራ ሌላ ሰው ሆናበታለች። ክብሩም ላይ ማለት ነው ጽናትና ምሩ ፊት ያለው ፊት አይደለም። እሱ ላይ እያሳየች ሌላ ፊት ነው፣ ላይ አልፈልግም ነው የምትለው። ስታዩ በጣም ትናደዳለች፣ ግን በእርግጠኝነት ተወደዋለች ወደዋለች። ምክንያቱም ልቧን ማን ሰቅሎት ማን ወስዶት ነው? አለቃዋን አለቃ ቦርጮ ብሎ የጠራችው አለቃ ቦርጮ የሚል ስም ያወጣችለት ልቧን ማን ወስዶት ነው? ስለዚች ልጅ ፍቅር ሳይዛት አይቀርም። ቀልቧን የሰረቃት ነገር አለ። በየደቂቃው ደግሞ ኮሰረት ኮሰረት ትላለች። ስለዚህ ክብሮም ጋር የሆነ ነገር አለ። ግን እየተደረደረች የሴት አመል ይዟት እንጂ ክብሮምን እሷም ትፈልገዋለች፣ ክብሮምን ይፈልጋታል። በግልጽ መጠየቅ አይፈልግም። እሷም ፊቷን ስለማትፈታለ፣ ስለምትደረድር ሁለቱም እለህኛ ሆነዋል፣ ልክ እንደ ኪራና እንደ ጽናት። በሌላ በኩል ግን ደስ የሚለው ፓርት ኪራና ጽናት ወደ ድሮ ፍቅራቸው ተመልሰው ሮማንቲክ ሮማንሲ ላይፍስታይል እያሳይ ነው። እንግዲህ ዘና ፈታ እያሉ ነበረ አብሮ። እንግዲህ ይህን ዓለም ነህ፣ ዓለሜ ነህ፣ ህይወቴ ነህ እያለችው ነበር ጽናት። ካላንተ ህይወቴ ባዶ ናት። አንተ ከሌለህ የኔ ህይወት ባዶ ናት አንተና አባቴ ናቸው የኔ የህይወቴ ቅመም የህይወቴ ማጣፈጫ ቅመሞቼ አንተና አባቴ ናችሁ አንተ ከሌለህ አባቴ ከሌለህ ህይወቴ ሙሉ ጨለማና ባዶ ነው የሚሆነው እያለች እንግዲህ ለኪራክ ፍቅሯን እየገለጸችለት እሱ እንደዚህ በመሆኑ በጣም እንዳዘነች ተስፋ እንደቆረጠች እንደከፋት ሁሉ ነገር እንደጨላለመባት እያስረዳችው ነበር ራሱን ሊያጠፋ እንደሆነም ቅዱስ ሲነግራት እኔን ጥሎኝ ሊሄድ ነበር ወይ እኔን ትቶኝ እንደዚህ በእኔ ጨከነ እያለች እንግዲህ እራሷን እየጠየቀች ነበር። ኪራም እንግዲህ እየተጸጸተ ነበር እንደዚህ የምትወደኝና የምታፈቅረኝ ሚስት እያለች ለምንድን ነው ሞትን የመረጥኩት? ለምንድን ነው ራሴን ለማጥፋት እየፈለግኩት እያለ ሱም ራሱን እየጠየቀ ነበረ። ከዚህ በኋላ ግን እንደዚ አይነት ሀሳብ እንደማያስብና ወደ ራሱ እንደተመለሰ አባቴና ጽናትን ትች እንደዚህ አይነት ውሳኔ መወሰን የለብኝም ነበር እያለ እንግዲህ ለራሱ እየነገረው ነበር። ኪራ ከዚህ በኋላ ራስን ስለማጥፋት ተስፋ ስለመቁረጥ አያስብ። ምክንያቱም ጽናት ወደ ራሱ እንዲመለስ እያደረገች ነው። በተለይ ቅዱስ ይህን ነገር ከነገራቸው በኋላ ራሱን ሊያጠፋ እንደነበርና ተስፋ እንደቆረጠ ከነገራት በኋላ እሷ ቴኬር እያረገች ነው። እየተንከባከበች ነው። ከዚህ በኋላ መጠጥ እንደማይጠጣ ያው ቅዱስም ደውሎ የት ነው ያለውን አንገናኝ እያለው ነበር። ነገር ግን እቤቱ ነበረ ጽናት ጋር ዘና ፈታ እያለ ነበረ ሰው ኪራ እንግዲህ ወደ ራሱ ተመልሰዋል፣ ወደ ድሮ ፍቅራቸው ተመልሰዋል ማለት ነው። ከዚህ በኋላ እንግዲህ የሚፈጠር ሌላ ችግር ይኖራል ብዬ አላስብም። እናቱም ከሞተች ከዚህ በኋላ ሌላ ችግር የለም። ኪራን የደበቁት ምንም አይነት ነገር የለም። እሱ የተናደደውን የተበሳጨው ይሄን ነገር ስለደበቁት እስከ ዛሬ ስላልነገሩት እናቱ እንደታመመች ሲቀጥል ደግሞ ልትሞትም እንደሆነ ስለደበቁት ተስፋ ቆርጦ ነው ማለት ነው። ከዚህ በኋላ ግን ምንም የተደበቀ ነገር ስለሌለ ኪራና ጽናትን የሚያጣላቸው ነገር የለም ማለት ነው። እስካሁን ግን ሰኔና ቅዱስ አለመታየታቸው ለኔ ሌላ ጥያቄ እየፈጠረብኝ ነው። ሌላ ነገር የሚፈጥረው እንግዲህ ሰኔና ቅዱስ ሲተያዩ ቅዱስ ከሰኒ ጋር የሆነ ግንኙነት ያለው ይመስለኛል። ነገር ግን ከጽናትና ከኪራ ምንም አይነት ነገር ፈልጎ አይደለም የመጣው። ነገር ግን በእነሱ አማካኝነት ሰኒን ማግኘት የፈለገ ይመስለኛል። እኔ ስገምትና ስጠረጥር የሰኒ ሰኒ የእህቷ ባል ነው ብዬ አስባለሁ። አንዳንዴ ዞሮ ዞሮ ግን ቀጣይ ፓርት ምን ይፈጠራል? ሰኒ ከስራ ትባረራለች። እንግዲህ ሰኒ አለቃዋን በእንቅልፍ ልቧም ይሁን በክብሮም ፍቅር እንግዲህ አለቃዋን አለቃ ቦርጮ ብላ ጠርታለች ማለት ነው። ሰኒ ከስራ ትባረራለች አተባረርም። በጣም ደንግጣ ነበረ። በዚህ ተስፋ መቁረጥ ላይ እንግዲህ ደግሞ ስራ መባረር ተጨምሮበት ምን ሊፈጠር እንደሚችል መገመት አይከብዳችሁም ማለት ነው። በሌላ በኩል ደግሞ ክብሮምና ሰኒ መቼ ነው የሚግባቡት? ልክ እንደ ጽናትና እንደ ፍቅር መቼ ነው በፍቅር የምናያቸው? እንደ ኪራ መቼ ነው የሚግባቡት? ግምታችሁን ኮሜንት ላይ አስቀምጡ ልኝ ማለት ነው የኔ ወዶች፣ ባይ ባይ። ወዳችኋል።